ለምንድ ነው? እንዴት ዘንቢ ያለኝ የሆነ ቆብ በቀጥታ ራሱ ከተሰማ ለህድና ማለት ነው። ወጣሽኮ ሁ ሁለት አስወጣኝ በዛኛው ገብቼ እነኛውም ስወጣኝ እና፣ እንዴት ናችሁልኝ? አሰላሙ አለይኩም ረሕመቱላህ ወበረካቱህ። ወሬው በፊት ሰላምታው በኋላ። አቤት የኛ ነገር እንዴት ነው? እን እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር አልሐምዱላ ሁሉም ሰላም ነው ወላችሁ ያለው ዘብል ዘብል ኔትወርክ ነው ብዬ ግን ኔትወርክ አይደለም እንኳን መጣችሁልኝ